ዛሬ ማታ ያበደ ቪዲዮ አለን። ምን ነው ጠፉ ጭቅጭቃቸው ራሱን አፍቆን ነበር። ኧረ በመጡልን የሚሉ ልጆች አሉ። ኧረ ሊመጡ ነው እንዴ ወተት አዘጋጅታችሁ ጠብቋቸው። የምሬ ነው የምላቸው። አብርሃምና ሩታ የእውነት አልተጣሉም እንዴ የምትሉ ልጆች አላቸው። ቀጥሎ ፍቅርስ የት ሄዳ ነው? የት ደርሳ ነው? ምን ደረጃ ደርሳ ነው የምትሉም አላችሁ። ሶስተኛው ደግሞ የአብርሃም እናትና አባት ቲክቶክ ሰፈር እየተዘቀዘቁ ይገኛሉ። ተመኝላችኋለው ላይክ ሼር ሰብስክራይብ እያደረጋችሁ ከመጨረሻ ተከታ። ምን ትሰራላችሁ? ምን ትሰራላችሁ? ምን ወሬ ታዳምጣላችሁ? ላይክ አድርጉ ተባላችሁ፣ ሁሌ የምንለምናችሁ እንዴ? እናንተ እንስገድላችሁ እንዴ? ኧረ በህግ አምላክ ሰው እኮ ለሰው አይሰግድምና፣ ላይክ አድርጉ ቻናላችን እየወረደብን ስለሆነ። ምን ወሬ ታዳምጣላችሁ? ሌላ ዛሬ ቪዲዮ አለን ቪዲዮ አለን ማታ ናፍቆኛል። አብርሃምና ሮታች ተጨቃጭቀውም እራሱ ቢመጡ ናፍቀውናል ስትሉ የነበራችሁ እንኳን ደስ አላችሁ። እና ለምትናደዱ ደግሞ ወተት አዘጋጁ የለውበትም አና ለሚያዞር ነገር ስለሚመጣባቸው እና ዛሬ ያለን ቪዲዮ ያበደ ቪዲዮ ይመጣላችኋል ማለት ነው። ግን ማለት ነው እላፊ ቃላት እየተወራወራችሁ እንዳትመጡ ነገር ናችሁ። ገባችሁ አይደለም? ሌላው የአብርሃምና የአብርሃም እናትና አባት እየተዘቀዘቀ ያለው ቲክቶክ ሰፈር ነው የብሩኬ ደጋፊዎች አላቅም የብሩኬ ደጋፊዎች ሁላችሁም አለላችሁም፣ ግን የብሩኬ ፕሮፋይል አድርጋ ነው የሆነችን ልጅ የዘቀዘቀች እየዘቀዘቀች ያለችው ልፍልፍ የፍሱ ፎቶ የተጠቀማችሁ ናቸው። እና በኃይሜ የመጣ ይመስለኛል። ኃይሜ እንደዚ ያደርጋለች ብላችሁ መዘቀዝቁት፣ አይደለም ነውረ፣ የሚባል ነገር አለ። የምሬ ነው ምላችሁ። ኃይሜ የምታቋት በሌላ እኔ አሁን እዚህ ጋር ተስለፍልፎኝና በአንድ ሰው የመጣ የሰው እናትና አባት አይዘቀዘቅም። እነሱ ይተዋወቃሉ፣ ብሩኬና ሀይሜም ይተዋወቃሉና እናትና አባት እኮ ምን አክል መስዋዕትነት ከፍለው እዚህ ደረጃ እንዳደረሱን እኛ ራሳችን እናቃለን። እና እናንተም ደግሞ እናትሽና አባትሽ ለዛሬ ያደረሱሽ ምን አክል መስዋዕትነት ከፍለው እንደሆነ ይገባችኋል ብዬ አስባለሁ። ስለዚህ የሰውና አባትና እናት ለምን ተዘቀዝቃላችሁ? ለቤተሰቦቻችሁ ክብር የላችሁም እንዴ? ክብረቢስ ናቸው እንዴ? እናትና አባት እየላችሁ ምንድ በህይወት የጎዳና ልጆች ናቸው? እናንተ የሰው እናትና አባት መዘቀዝቁ። ሲጀመር በሁለት ዩቱበር መሀል ምን አገባችሁ እንዴ? ይመለከታችኋል አይመለከታችሁም? እኮ በሁለት ዩቱበር መሀል የሰው እናትና አባት መዘቅዘቁ ተገቢ አይደለም እንዴ? እኔ ለምሳሌ ከአንድ ሰው ጋር ሄጄ ከተጨቃጨቁ፣ የእኔ እናት ልዘቀዝቁ ነው እንዴ? ምን አገባችሁ? ይመለከታችኋል? አይመለከታችሁም እኮ። ወይም ደግሞ ከዛ ሰው ጋር ባላ ግብቼ ከዛ የባሌ እናትና አባት ልዘቀዝቁ ነው እንዴ? ደፋር ናቸው። የምሬን ነው የምለው። በጣም ነው የምታስጠሉት። ትደብራላችሁ ጋሽዬ። ደግሞ የትኛውም ሰው እንደ ልጁን አድርጎ የሚያይ ስፍስፍ ብሎ የሚመርቃችሁ አባት ነበረ። ጀግና አባት ማለት ነው። ስለ ዘቀዘቃቸኋቸው እናትና አባት ክብራቸው ዝቅ ይላል ማለት አይደለም። እና ነውረ የሚባል ነገር አለ። ስርዓት አትጡ። የምሬ ነው ምላቸው። እሺ ዩቱበሮቹ ካጠፉ፣ ስህተት ካለባቸው እነሱ ተናገሩ። ሲጀመሩ እናንተ ወዳችሁና ፈቅዳችሁ ነው የምትከታተሉት። ምን ይመስላሉ ጅላጅሎች እነሱ እናንተ ወደሽ ከተደፋሽ ቢረግጦሽ አይክፋሽ አሉና ወዳችን ነው የምትከተሉት እንጂ ለሌላ ነገር አይደለም። ሌላኛው መለላችሁ ነበረ፣ ቤተሰብ ዛሬ አብርሃም ና ሩታ ቪዲዮ አለን። ለማንኛውም ጠብቋቸው ጨቃጨቃውን ቢመጡ ደስ ይለን ነበረ። ናፈቁኝ እኮ የምትሏል እናንተ እኔ ራሱ እኮ ናፈቁኝ፣ ግን የለም እንትናቸው ማለት ነው ጭቅጭቃቸው። አንተ ትብስ አንቺ ትብሽ ብለው ሲጨቃጨቁ ነው ደስ የሚለ መጥፎ ቃላት ሳይወራው፣ ደህና ወኚ ደህና ምንድነው ይሁንልሽ አላት አብርሃም። ምንድን ነው አላት እናንተ፣ መልካም ጊዜ ይሁንልሽ። አመሰግናለሁ አለች እኮ ሰሞኑ ማለት ነው የመጨረሻው ቪዲዮ ላይ ስለዚህ የጎረቤት እንትን ነው የሚመስለው። ደህና ዋሉ እናንተም ደህና ዋሉ ተባብለው እንደሚለያዩ ሰዎች ማለት ነው። መልካም ጊዜ ደለሽ አመሰግናለሁ። እና ለማንኛውም ዛሬ ይመጣሉ። ሌላኛው ደግሞ ስለ ፍቅር የምትጠይቁ ብዙ ልጆች አላቸው። እውነት ለመናገር እኔ ከዛሬ ሁለት ዓመት በፊት ጀምረን የፍቅር ደጋፊ ሆነው በንጹህ ልብ ሩታን እራሱ የሚወዷት የሚደግፏት፣ ስትነካ የማይወዷሉ የሩታ ደጋፊ ሆነው ራሱ ፍቅርን የት ሄዳች ምን ሆነች፣ ስትነካ ራሱ የማይፈልጓሉ እና የሚከራከሩ ማለት ነው። በጣም አንዱ ናቸው እንትን የምትሉት ሩታን የምታንቋሽሸዋላቸው፣ ሩታን የምትሳደቧላቸው። እውነት ለመናገር እኔ በዚህ ሰሞን ራሱ ስትጠፋ ፍቅር የሩታ ደጋፊ የሆነው ለፍቅር የትሄደ ነው ምን ሆና ነው ብለው የሚጠይቋሉ እና የፍቅር ደጋፊ ራሱ ሩታ የሆነ ነገር እንትን ስትል ሲባልባት ለምን ይሄ ይደረግባታል ብለው ስትሰደብ እራሱ ይብን ስትሰደብ ዩቱበር ሆኖ ሲሰድባቸው እራሱ ለምን እንደዚህ ያደርጋሉ፣ ቻናላቸው አያዘጉባቸው ምናምን ብለው ሲኮምተው እራሱ ያየኋቸዋለሁ እና ፍቅር ፈቀረውና ለመናገር ሰሞኑ ቡታጀራ ሄደዋል፣ ፍቅርና ፉአል ማለት ነው። ከዛ በኋላ ትንሽ ቆይተው ተነስተው ወደ ሸገር ሄደዋል እና ደግሞ ባለፈውም የሆነ ነገር አጋጥሟት ነበረ፣ ባለፈው ማለት ነው። እና ያ ነገር እንደምንም ብላ ተወታው ነበረ፣ የዛ ነው። ስለዚህ አሁንም ያ ነገር አላለቀም ማለት ነው። እና እዚህ ጋ ደግሞ እኛ መናገር አንፈልግም፣ አሳልፈንም ደግሞ አንሰጥም። እንደዛ ይህን ነገር ሲመጣ ሲጀመር፣ እኔ እኛ ለየትኛውም ሰው እንኳን የቱ የቡታጀራ ዩቱበሮች የቡታጀራ ዩቱበር ያልሆነች አንዲት ልጅ ራሱ የሰማ ይገርማቸዋል ይሄ ነገር ማለት ነው። እና ምንም እንትን የሚል ነገር የለም ተራ ነገር ነው። ነገር ግን ሰውን አትርዱ። ሰውን ቢቸገር፣ ቢቆረድ፣ ቢፈለድ፣ ቢወድቅ፣ ቢከሰከስ የምሬን ነው የምላቸው ሰውን አትደግፉም አትርዱ። ይሄ ነው። እና ፍቅር ካለሽበት ጭንቅ የምታምኙ ፈጣሪሽን ያውጣሽ ነው ምለው። ሌላ ምንም የምለው ነገር የለም። እሷ ምንም ልትሆን አችልም እኮ ምንም አትሆንም ግን በቅርቡ ደግሞ ያ ነገር ተስተካክሎ እንደምትመጣ ተስፋ አደርጋለሁ። ትመጣለች ሲጀመር ማለት ነው። ምክንያቱም ከጎኗ ብዙም ሰው ስላለ ምንድን ነው የሚደግፋት፣ ነው የሚተባበራት፣ ነው ምናምን የሚባለው። ያለ አግባብ የሆነ ነገር ያለ አግባብ ሲከሰትባችሁ እንዴት ነው የምታደርጉት? ለማንኛውም እኔ እኛ እንነግራችሁ ነበረ ብንነግራችሁ ደስ ይለን ነበረ። ነገር ግን መናገር አንችልም። ሌላኛው ደግሞ ለዩቱበሮች እሷን ደጋፊ መሳይ ደጋፊ መሳይ እባቦች አሉ ማለት ነው። እባብ ሩታን ራሱ ሀያ አራት ሰዓት ሲያንቋሸሾ የሚውሉ ሰገጤዎች አሉ እና የእነሱ መሸቃያ ደግሞ እንድትሆን አናደርጋትም፣ አንፈቅድላትም ማለት ነው። ገባችሁ? የትኛውም ሰው እንደዚህ አይነት ሰዎች አሉ አደለ? እሷን አሁን ስልኳን ራሱ ዘግተዋለች የመጀመሪያው። ሌላ ፕራይቬት የሆነ ስልክ አላት በዛ እየተጠቀመች ነው። ስቀጠ ደግሞ እኛ አሳልፈን አንሰጥም አንሰጥም በጭራሽ እንደዚህ አይነት ነገር። በየትኛውም ድራማ ሰርተው ሲመጡ ድራማ ሰሩ እንላለን። ነገር ግን የሆነ ከባድ ነገር ትንሽ ከበድ ያለ ፕራይቬት የሆነ ነገር ግን በእና አብረሃምም ይሁን በ ሲጀምር በቦታ ጀራ ዩቱበሮች በጠቅላላ የሆነ ነገር ሲመጣ አንሰጥም፣ አሳልፈን አንሰጥም ማለት ነው። ምክንያቱም በቃ የሀገራችን ልጆች ናቸው። ሲቀጠ ደግሞ እህቶቻችን ናቸው። አንሰጥም፣ አንሰጥም። የምሬ ነው የምላቸው እና የዩቱበሮች መሸቃያ ትሆናለች ማለት ነው እና በተለይ አንዳንድ ዩቱበሮች አላችሁ እና ሩታን ራሱ በጣም የሚያንቋሸሸ የሚሳደቡ ስግጥ ያሉ ሰገጤዎች ማሀየሞች አሉ። እና አንድ የሜዳ አህያ የሆነ ነገር የሆነ ነገር ብቻ ከአፋቸው የሚወጣ በጣም ቆሻሻ ንግግር አለ። ስለዚህ ለእናንተ መሸቀያ እናደርጋትም አንሰጣችሁም ማለት ነው። ለአንዳንድ የፍቅር ደጋፊ ሆነ በውስጥ መስመር መረጃው ተሰጣችሁ አላችሁ እናንተ ደግሞ አሳልፋችሁ ለሌላ ሰው እንሰጣለን ብትሉ ከእናንተ ውጭ ማንም ሰማ የለም እኛም አልሰጠንም ልንሰጥም ደግሞ አንችልም። በጭራሽ ለማ ብለን ነው ዩቱበሮች እንዳይሸቅሉባት ብለን ብቻና ብቻ እና የሩት ደጋፊዎችም ሆኑ የፍቅር ንጹህ ልብ ያላቸው በጸሎታቸው አትርሷት። ሌላ ነገር የለውም ማለት ነው። ምንም አትሆንም፣ ትመጣለች በቅርቡ። ግን ያ ነገር ብቻ ግን ሰው እንዳትረዱ ሰው የፈለገ ነገር መጥቶ እንደዚህ እንደዚህ ቢላችሁም ከሰው አጠጎን መቆም የለባችሁም ባጭሩ ማለት ነው። እና ብዙ ጊዜ እንደዚያ ነገር ይከሰታል። በእርግጥ ያ ደግሞ የማይፈታ ነገር የለም፣ ይፈታል ማለት ነው። ገባችሁ አይደለ? ምክንያቱም ጀግና ጀግና ጀግና ሰው አጠገባችሁ ካለ የማይፈታ ነገር የለም ጋር ያደረጋችሁት ነገር ደግሞ ምንም ሊመጣባችሁም አይችልም። ይሄ ነው የምላችሁ። ከዚህ ውጭ ምንም ልላችሁ አልችልም። ግን በጸሎታችሁ አጥር ሰዋት የምሬ ነው የምላችሁ። በቃ ሰው አደላችሁ። ሰው በሰውነቱ ሰው ሊያከብር ሊወድ ይገባል ማለት ነው። እና እንደዛ ነው እላችኋለሁ። እና ለዩቱበሮች መሸቃያ እንድትሆን አታድርጉ። ትመጣለች። ለዛም ነው ዝም ዝም እያልን ያለ ነው። የእሱ ደጋፊ የሆናችሁ ከሁለት ዓመት በላይ የሆነን የምንገናኝ ሰዎች አለን እና እነሱ ደግሞ ያውቃሉ። ቢያውቁም ግን አሳልፎ አይሰጡም። ከአሳልፋቸው ከሰጣችሁን አንድ መረጃ ቢወጣ ውርድ ከራሴ አለቃችሁም፣ እናንተን ማለት ነው። እናንተ እንዳትጨናነቁ እንዳታ ሌላ ነገር እንዳይፈጠር ነበር ያንን ነገር ምንናገረው እንጂ ሌላ ነገር አይደለም። ለማንኛውም ሰላም።